መጽሐፍ ደግሞ ስታነብ አንዳንድ መጽሐፎች ውስጥህ ይገባሉ። የሆነ ይነኩሃል፣ አይደለ? የሆነ አርት ሁል ጊዜ የሆነ ሊመታህ ይገባል ውስጥህ ሰው ከሆነ። የአዳም መጽሐፎችን በአብዛኞቹ ስታነቧቸው የእኛን ሶሳይቲ በራሱ እይታ በራሱ በፈጠረው አንድ ስታይል ማንነታችንን የሚናገሩ ናቸው እና ራስህን ታገኝበታለህ። አቤተኛ ህዝብ እኮ ምናምን እንላለን አይደል? ራስህንም ታገኝበታለህና እቴሜቴ ሎሚ ሽታ የምትባሏ ፒስ ሰማሁ ከእኔ ጋር ልተብል ሆነች እኔ ከማስበው በወቅቱ ከማስበው ነገር ጋር ከዛ ይህንንና የአትሌቱን ኦኬ፣ እንደ አትሌቱ መስራት ከተቻለ እንደዚህ አይነት ደግሞ መነሻ ሀሳብ ካለ ከዚህ በኋላ አዳፕቴሽኑ ነው የሚመጣው ማለት ነው። ስለዚህ ትሪግድ ያደረገኝ ፕሪቪየስ ፊልም ነው ማለት ነው። ኢትዮጵያ ሲኔማ ነው ማለት ነው። ከዛ አዳፕቴሽኑ እንዴት ነበረ? አዳፕት በመጀመሪያ እንዴት ነው አዳፕት የመጀመሪያ ኤክስፒሪየንስ ነው። ስለዚህ አዳፕቴሽን ማወቅ ነበረብኝ። እንዴት ነው አዳፕት የሚደረገውም? አሁን እንዴት ነው አዳምረታ አዳምረታ ነው። መጽሐፉን አይታችሁታል። እውነቴን እንደውም ነገር አንብበህ እንኳን ለመጨረስ በጣም ኮሩ ካልገባህ ብዙ ሰው በጣም ሊሚትድ ኦዲየንሶች ነበር። አሁን ነው ብዙ ሰው ፋኑ የአዳም ረታ ፋኖች የመጡት ሰው ጊዜ ያለው ማለት ነው ሁሉም ነገር እና ልክ ሲገባ ሶሉ ሲገባ የሚሆነ ነገር ቶሎ ይገባባል፣ አይወጣም የአዳም መጻፎች በአብዛኛው እንደዛ ናቸው እና በመጀመሪያ እሱን ማስፈቀድ ነበረብን። ከሱ ጋር ኮንታክት ፈጠርኩኝ፣ አስፈቀድን አንድ ከዛ በኋላ አዳፕቴሽን ነው። አዳፕቴሽኑ ሶስት ነገሮች ናቸው። እንዴት ነው አዳፕት የሚደረገው? የመጀመሪያው ትራንዚሽን ነው። ቀጥታ ማምጣት ማለት ነው። ቀጥታ ማምጣት። ሁለተኛ መበደር ነው። የሆነ ካራክተር ትይዝና ቴዎሪ የሚለው እነዚህን ነው። ከዛ ሶስተኛው ደግሞ ስታይል መቀየር ነው። የሆነ ሀሳቡን ትይዝ እና ትራንዛክት ማድረግ ማለት ነው። ስታይል ቀይረህ ማምጣት። ለምሳሌ እንደ ላስ ሚዝረብል ምናምን አሁን በሚውዚካል አድርገውታል። ሶ ገብቷል አይደለ? ስታይል ቀይረው ማለት ነው። እነዚህ ውስጥ ነው የሚያርፈው። ስለዚህ እኔ ከዛ ውስጥ መበደር ትራንስሌት ማድረግና ስታይሉን ሰምሃው፣ አለዛ ስታይሉ እንዳለ ነው። ግን ትራንስሌት ማድረግና የተወሰነ ነገር መበደር የሚለውን የሚክስቸር ኦፍ ቱ ኤንዌስ ጊዜ ፈጀ፣ ስድስት ወር ሰባት ወር ምናምን እና ከመጨረሻ ላይ ልክ ስናየው ኦኬ ይሄ ፊልም ሊሆን ይችላል። የሚሆኑ ፕሎት ፖይንት ላይ ያልተ የተለያየ ሀሳብ ነበር። ምክንያቱም እንደምታውቀው አዳሚ ዘ ጃይንት ራይተር ሆነ ዝም ብሎ አንድ ጩጬ መቶ ስራውን ማርቆስቆስ የለበትም። ስለዚህ እያንዳንዱን ደረጃውን ልክለት ነበረ እንደዚህ ነው እንደዚህ ነው አንዳንድ ቦታዎች ላይ እሱ ደስተኛ ያሉነበት ነገር ነበረ፣ ግን እኔ ደግሞ በዛ ፐርሲስት አደረኩኝ። ጎ ሄድ እንደዚህ አይነት ሪዛልት መጣ ማለት ነው። የአዳም ጽሁፎች ላይ ብዙ ጊዜ በጣም ዲስክሪፕቲቭ ናቸው አይደለ? ዲቴይልድ ነው የሚጽፈው ጽሁፍ እና አንድ ሁለት ሶስት ጊዜ ማንበብ ይጠበቅ በኋላ። አጻጻፉ ራሱ በጣም ዴንስ ነው ለየት ያለ አይነት ነገር ነው እና እሱ ሲኒማቲክሊ እንዴት ትራንስሌት አደረገልህ ጽሁፉ አለ። ዳይሬክቶሪያሊ ደግሞ ምን አይነት ነገሮችን መጨመር ነበረብን፣ ነዛን ነገሮች ዳይሬክት ስታደርግ። አሁን ዳይሬክተር የሚባለው ምንድን ነው? ዳይሬክት ስታደርግ ምኑን ነው ዳይሬክት የምታደርገው? ከዚህ ነው የሚጨምረው። አሁን ዳይሬክሽን ማለት አንድ ስክሪፕት ተሰጥቶ ዳይሬክት አድርገው ስትባል አንስተህ ዝም ብለህ ተታነው አንብበህ አንብበህ እሺ እንጀምር አይባልም። የሆነ ነገሩን ዳይሬክት በሆነ ነገሩ ነው የሚተላለፈው። ያስክሪፕት ምን ምን አለው ነው የመጀመሪያ ጥያቄ። የመጀመሪያ ካራክተር አለው አይደለ? ከዛ ፕሎት አለው። ከዛ ምን ሙድ አለው ድባብ አለው፣ የሆነ የማይታይ ነገር ማለት ነው። ከዛ ስትራክቸር የሚባል ነገር አለው። ዘዬ አለው። አሁን መምረጥ ነው ከነዚህ ውስጥ። አሁን ብዙ ትሎች አሉ ከእነዚህ ቱሎች ውስጥ መምረጥ ነው። ለምሳሌ ሆረር ፊልሞችን ዝም ብዬ ምሳሌ ልስጣችሁ። አሁን ሆረር ፊልም አሁን እርባን ሌጀንድ አይነዋች ዩ ዲድ ላስት ሰመር ቴክሳስ ምናምን ቴክሳስ ቻይን ማሳፈር ምናምን ምናምን ምናምን። አሁን እነዚህን ስታያቸው የሆነ የተሸፋፈነ ሰው የሆኑ ወጣቶችን እያሳደደ ገሎ ገሎ መጨረሻ ዊኳ ሴትዮ ስታሸንፈው ነው ነው ፕሎቱ ይሄ ነው። አዲስ ነገር አይደለም ፕሎቱ። ታዲያ ልምዶ ደጋግመን የምናየው ፎርሙላ ይሰራል። ዳይሬክተሮቹ ሙዱን ነው ዳይሬክት የሚያደርጉት፣ ድባቡ ነው ሆረር ስለሆነ፣ ሆረር ኖርማሊ ድባቡ ነው። ስለዚህ በር ሲከፈት፣ ኢሞሽናል ኮኔክሽኑ ነው ዳይሬክት የሚያደርጉት። ታሪኩ ይታወቃል። እንደማ አክተር አይሞትም ይባላል። እንደማይሞት ታውቃለህ፣ መጨረሻ ላይ ያች ዊክ የሆነች ሴትዮ። ግን ቁጭ ብለህ እንዲህ እንዲህ እያልክ ታየዋለህ። ትሪክ ዝ የሆነ ያጨላለምብሃል፣ የሆነ ቃቃቃቃቃ ያረግብሃል፣ አፒል ቱ ዩር ኢሞሽን ፒል ቱ ዩር ፊር ከራስ ጋር ያገናኘዋል ማለት ነው፣ ዳይሬክተር ስለዚህ እነዚህ ይሄን መጽሐፍ ስታነበው ምኑ ነው ዳይሬክት ማደርገው ምኑ ነው ኮሚኒኬት ማደርገው ያለው ደግሞ፣ አንዱ ቲም የሚባል ነገር አለ፣ ጭብጥ ሱ ጭብጡ አይደለም ጭብጡ ለናገር ካልክ አና እንግሊዛ ብዙ ዲሬክሽኖች የሚሳሳቱ ስለዚህ ነው። የትኛው ነው የሚመረው? የትኛውን ኮሚኒኬት ላድርግበት? ከዛ አልቲሜትሊ ኦዲየንስ ጋር የሚደርስ መልእክት አለ አይደለ ግን በየትኛው በካራክተር ልነሳ። አሁን ቅድም ያነሳቸው ይ ኢንዲፔንደንት ፊልሞች በአብዛኛው ካራክተር ድሪቨን ነው የሚባሉት። የሆነ ካራክተር የሚከተል አይመስልህም? ስትራክቸሩን ግን ስትራክቸሩን ይከተላል፣ ግን ሰፕረስ ያደርገዋል እና ካራክተሩን ያወጠዋል። ሶ ካራክተሩን ስትራክቸሩን ወይም ፕሎቱን ይመረዋል ወይ ምናምን የመምረጥ ጉዳይ ነው አንዳንድ ፕሎት ድሪቨን ስቶሪዎች አሉ አሁን ቲቪ ሲሪሶች በአብዛኛው ፕሎት ድሪቨን ነው ዋራፕ ኔክስት የሚለው ነው የሚይዝህ እሱ ነው ዳይሬክት የምታደርገው ሰው ለእኔ ይሄኛው በጊዜው እንትንስል ሰብ ፕሎቱ የመጽሐፉ ሰብ ፕሎት ዊች ኢዝ ሞራል ክራይም የሚባለው ከእኔ ላይፍ ጋር አሶሴትድ ላይፍ ስለ በቃ ከእኔ አስተሳሰብ ጋር ከእኔ ሞራል ቫሊዩ ጋር የተገናኘ ነው አሁን ብዙ ጊዜ የማይታየውን ነገር ሪኮግናይዝ አናደርግም እንደ ሶሳይቲ እና ጠይቃለሁ። እሱ ለምሳሌ አንድ ሰው ወንጀል ሲሰራ ሁን በሽጉጥ የሆነ ሰው ቢገድል ፍርድ ቤት ያየዋል። ፊዚካል የሆነ ዳሜጃ ጫምቷ ልጁ ቢቆርጥ ግን የማይታዩ ወንጀሎች ሞር ከፊዚካል ወንጀሎች በላይ ዳሜጅ ያመጣሉ ሶሳይቲ ላይ ለምሳሌ ሐሜት በሀሜት ምክንያት ሶሳይቲ አንድን ግለሰብ አውትካስት ቢያደርገው ያ ሶሳይቲ ያ ሰውዬ መኖር አቅቶት ራሱን ቢገል ማኑ ተጠያቂው እም ገብቷል የማይታይ ወንጀል አለ ማለት ነው። እዚህ ጋር ወንጀል የወንጀል ህጎች ትሬስ የማያደርጉት ነገሮች አሉ። ይሄ አዳም ረታ ላይ የዋና ቲሙ ሐሙራቢ ወይም ይሄ አቻላቻ ቅጣት ነው። ከስር ግን የነበረችው አንድ ሀሳብ እንደነበረች እ ሞራል ክራይ የምትባለ እችኛ ነች። እኔ የሳበችኝ ማለት ነው። ልክ ስታገኘው እዚህ ላይ ስትሰራው ዲሬክሽንህም እዚጋ ሲሆን ስቶሪህም እዚ ጋ ሲሆን ሌሎቹ ብዛ ላይ ይመጣሉ። ከዛ ካራክተሩ ይመጣል። ኦኬ፣ ይህን ሀሳብ በምን ላስተላልፍ ውስል በዚችኛ ሴትዮ እንዴት ላስተላልፍ ውስል ለኒደር በማድረግ እንደሱ በምን ልከፋፍለው እንደዚህ ብከፋፍለው የሚለው ይመጣል ማለት ነው።